የተወደዳችሁና የተከበራችሁ የአገው ሚዲያ ተከታታዮቻችን አገው ሚዲያ ዛሬም እንደ ትላንቱ ሁሉ ትኩስና ታማኝ መረጃዎችን ወደ እናንተ ይዞላችሁ ቀርበዋል። ሰናይ ቆይታ እንዲሆንላችሁ አገው ሚዲያ እየተመኘ በቅድሚያ ማበይ ርዕሶችን እነሆ። በአገዋዊ ብሔረሰብ ዞን የበጀት ዓመት መዝጊያና ብዙኑ ያለውን የጸጥታ ችግር ምክንያት በማድረግ ለሁለንተናዊ ልማት ወሳኝ የሆነው ፋይናንስ በአግባቡ እየተመራ አይደለም ሲሉ ለአገው ሚዲያ ከአግባዊ ብሔረሰብ ዞን የደረሰው መረጃ ያመላክታል። በጥልቀት የምንቃኘው ጉዳይ ይሆናል። የዋ ብሔረሰብ አስተዳደር ገቢዎች መምሪያ ደግሞ ከ600 ሚሊዮን ብር በላይ ገቢ መሰብሰቡን አስታወቀም ይህንንም የምንቃኘው ጉዳይ ይሆናል።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 ለሁለንተናዊ ልማት ወሳኝ የሆነው ፋይናንስ በአግባቡ እየተመራ አይደለም ሲሉ ለአገው ሚዲያ ከአገዋዊ ብሔረሰብ ዞን የደረሰው መረጃ ያመላክታል። የዋግምራ ብሔረሰብ አስተዳደር ገቢዎች መምሪያ ደግሞ ከ600 ሚሊዮን ብር በላይ ገቢ መሰብሰቡንም አስታውቋል። መንግስት፣ እንደ መንግስት ፖሊሲውን፣ ስትራቴጂውንና እቅዱን በአግባቡ ለመፈጸምና የሚመራውን ህዝብ ተጠቃሚ እንዲያደርግ እንዲሁም ቅቡልነት እንዲኖረው ለሁለንተናዊ ልማት ወሳኝ የሆነውን ፋይናንስ በየደረጃው ያለው መዋቅር በአግባቡ መምራትና ማስተዳደር አለበት ያለው የአገው ሚዲያ ምንጫችን የአገው ዞን የሰላሞን አመራሮች ግን ይህንን የተገነዘቡ አለመሆናቸውን ገልጿል። የመንግስትን ሀብትና ንብረት በአግባቡና በቁጠባ ህግና ስርዓቱን ጠብቆ በመመሪያው መሰረት ለህዝብ ጥቅም ላይ መዋል አለበት ያለው አንድ አስተያየት ሰጪ የዞን አመራሮች ግን የመንግስትን ፋይናንስ እንደግል ንብረታቸው በመጠቀምና በማባከል ላይ ይገኛሉ። ለዚህም ዋናው ምክንያት ደግሞ የዞኑን የጸጥታ ችግር በዋና ምክንያትነት ይጠቀማሉ ሲል አብራርቷል። በአሁኑ ሰዓት ደግሞ በአማራ ቴሌቪዥን አገው የጀመረበትን አምስተኛ ዓመት በዓል ለማክበር በሚል ከፍተኛ የህዝብን ገንዘብ ለመዝረፍ እየተዘጋጁ መሆኑ ምንጮቻችን እንዳብነት ጠቅሰዋል። በተያያዘ መረጃ የዋግ ምራ ብሔረሰብ አስተዳደር ገቢዎች መምሪያ ባለፉት አስር ወራት 743 ብር ለመሰብሰብ ታቅዶ 61 ሚሊዮን 192148 ብር በአስር ወር ውስጥ መሰብሰባቸውን ገልጸው የቅዱን 81 በመቶ መሰብሰብ መቻሉን የመምሪያው ኃላፊ አብራርተዋል። በቀሪ ወራቶች የታቀደውን እቅድ ለማሳካት በትኩረት እየሰሩ እንደሆኑ የገለጹት የመምሪያው ኃላፊ በወቅታዊ ችግር ምክንያት የታቀደውን እቅድ ከተያዘለት ጊዜ በፊት ማሳካት እንዳይችሉ እንቅፋት እንደሆነባቸውም ጠቁመዋል። በቀጣይም የታቀደውን እቅድ ለማሳካት የባት የቲዩቲ እና የታክስ ገቢን በአግባቡ ለመሰብሰብ የንግዱ ማህበረሰብ የበኩሉን ሚና እንዲወጣም ጠይቀዋል። በአጠቃላይ በአማራ ክልል ውስጥ ግብር በመሰብሰብ የአገዋዊ ዞን የመጀመሪያና ዋግምራ ዞን ተከታታይ ቢሆኑም በልማት ደግሞ በክልል ውስጥ መንግስት የማይጠይቃቸው መሆናቸውን የአገ ሕዝብ ባገኘው አጋጣሚ ሁሉ ሲገልጽ ይሰማል። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው አራተኛ ዓመት የሥራ ዘመን ሰላሳ ሦስተኛ መደበኛ ስብሰባ ሦስት ረቂቅ አዋጆችን አጽድቀዋል። የኢትዮጵያን ምጣኔ ሀብታዊ ራይ ለማሳካት የአረብ ባንክ ለአፍሪካ ኢኮኖሚያዊ ልማት የ49 ሚሊዮን 550 ሺህ ዶላር የሚገመት የፋይናንስ ድጋፍ ብድር ማቅረቡን የመንግሥት ዋና ተጠሪ ሚኒስትር ተስፋዬ በልጅግ ያስታውቀዋል። በብድር በተገኘው ገንዘብ የሚተገበረው ፕሮጀክት በግብርና ኢንዱስትሪ ፓርኮች አካባቢ የመስኖ አውታሮችን ለማስፋፋት፣ ለባለሙያዎች የአቅም ግንባታ ድጋፍ ለማድረግ እንዲሁም የግብርና ምርታማነትን ለማሳደግ ያለ መሆኑን ማስታውቀዋል። በድጋፉ ስምንት ሺህ ሄክታር የመስኖ ቦይና የውሃ ማቆሪያ ማሰራጫ መስመሮችን ግንባታ ጨምሮ ሌሎች የልማት ስራዎች በትኩረት ይከናወናሉም ብለዋል። ፕሮጀክቱ ወጣቶች በግብርናው ዘርፍ እንዲሳተፉና የስራ ዕድል ለመፍጠር ሰፊ ዕድል እንደሚኖረውም ተናግረዋል። ብድሩ በሁለት መንገድ ተከፍሎ ፈሰስ እንደሚሆን ገልጸው በመጀመሪያው ዙር 20 ሚሊዮን ዶላር ይለቀቃልም ብለዋል። ጥቅም ላይ ባልዋለውና ተመልሶ ባልተከፈለው በአመት 1.5 በመቶ የሚደርስ ወለድ እንደሚከፈልም አስታውቀዋል። በሁለተኛው ዙር 29 ሚሊዮን 550 ሺህ ዶላር ፈሰስ የሚሆን ሲሆን ጥቅም ላይ ባልዋለውና ተመልሶ ባልተከፈለው በጀት በአመት 2.75 በመቶ የሚደርስ ወለድ የሚከፈልበት እንደሚሆንም አስረድተዋል። ብድሩ የ5 ዓመት የችሮታ ጊዜን ጨምሮ በ20 ዓመት ተከፍሎ እንደሚጠናቀቅና የ450 ሺህ ዶላር እርዳታን ያካተተ መሆኑንም አብራርተዋል። ምክር ቤቱም የብድር ስምምነት ረቂቅ አዋጁን በሙሉ ድምፅ ማጽደቁን የኢትዮጵያ ፕሬስ ድርጅት ዘግበዋል። በተጨማሪም የደረቅ ቆሻሻ አያያዝና አወጋገድ ከጸደቁት አዋጆች መካከል ሲሆን የውሃ መስኖ፣ ቆላማ አካባቢና ልማት ጉዳዮች፣ የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ሪፖርትና የውሳኔ ሀሳብ ለምክር ቤቱ አቅርበዋል። በመጨረሻም ምክር ቤቱ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ እና በአለም አቀፍ የልማት ማህበር መካከል ለሴቶችና ልጃገረዶች ጤና የተቀናጀ በፈጠራና በቴክኖሎጂ የታገዘ አገልግሎት አሰጣ ጣትን ለማሻሻል የሚደረገውን የብድር ስምምነት ረቂቅ አዋጅ መርምሮ ጸድቋል። በአዲስ አበባ ከተማ በታክሲ ተርሚናል አገልግሎት የተደራጁ ወደ አንድ ሺህ የሚጠጉ ወጣቶች ስራ ጀመሩ። በታክሲ ተርሚናሎች ላይ የሚስተዋሉ ችግሮችን ለማስተካከል እና ነባር ተራ አስከባሪዎችን ከፍ ወዳለ ደረጃ ለማሸጋገር እንዲሁም ለከተማ ወጣቶች የስራ እድል ለመፍጠር የአዲስ አበባ ከተማ አስተዳደር አዲስ ደንብ አጽድቆ ወደ ስራ መግባቱ ይታወሳል። በደንቡ መሰረትም የከተማዋ የስራና ክህሎት ቢሮ ነባር ተራ አስከባሪዎች ወደ ተለያዩ የስራ መስኮች የሚሸጋገሩበትን ሁኔታ በማመቻቸት አዲስ የተርሚናል ኢንተርፕራይዞችን አደራጅቶ ስራ ጀምሯል። ዛሬ ስራ የጀመሩት ወጣቶች ቁጥር 996 ሲሆን ከዚህ በፊት የስራ ድል ያልተፈጠረላቸው በመሆኑ በሥራና ክህሎት ቢሮ በኩል ተለይቶ በ88 ኢንተርፕራይዞች እንዲደራጁ መደረጉ ተነግሯል። ወጣቶቹ በተለያዩ የከተማ አካባቢዎች ተራ ማስከበር፣ የተርሚናሎችን ደህንነት የመጠበቅና የመቆጣጠር ስራ ያከናውናሉም ተብሏል። የአዲስ አበባ ከተማ ትራንስፖርት ቢሮና ሰላምና ጸጥታ አስተዳደር ቢሮ ወጣቶችን ለማደራጀት በቅንጅት መስራታቸውም ተመላክተዋል። ረሃብን እንደ ጦር መሳሪያ መጠቀም ሊቆጠር ይችላል ስትል አስጠንቅቃለች ሲል ቢቢሲ ዘግቧል። ቢልጌትስ ካለው 200 ቢሊዮን ዶላር ሀብት ውስጥ አብዛኛውን ለአፍሪካ ሊሰጥመውን በአዲስ አበባ ቆይታው ተናገረም። የማይክሮሶፍት መስራቹ ቢልጌትስ በቀጣዮቹ 20 ዓመታት ካለው ሀብት ውስጥ አብዛኛውን በአፍሪካ የጤናና ትምህርት አገልግሎቶችን ለማሻሻል እንደሚያውል ተናገረም። የ69 ዓመቱ ባለጸጋ በጤናና ትምህርት የሰው ልጅን በማውጣት አፍሪካ ውስጥ እያንዳንዱ ሀገር በብልጽግና ጎዳና ላይ መሆን አለበት ብለዋል። ቢልጌትስ ባለፈው ሳምንት በብሔራዊ ቤተ መንግስት በተካሄደ ስነ ስርዓት የሀገሪቱን ታላቅ የክብር ኒሻን ሽልማት በጠቅላይ ሚኒስትር አብይ አህመድ ተሸልመዋል። ጠቅላይ ሚኒስትሩ ይህንን ሽልማት ለቢልጌትስ ያበረከቱት በባለ ሀብቱ የተመሰረተው ቢሊንድ ሚሊንዳ ጌትስ ባለፉት 25 ዓመታት በኢትዮጵያ ላበረከታቸው አሻጋሪ ስራዎችና እንዲሁም ዘመን ተሻጋሪ በጎ ተጽዕኖዎችን እውቅና ለመስጠት እንደሆነ የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። ቢልጌትስ በአዲስ አበባ ከተማ ባደረገው ንግግር ቢል ጌትስ በአዲስ አበባ ከተማ ባደረገው ንግግር አፍሪካውያን ወጣት ፈጣሪዎች ሰው ሰራሽ ሰውሎትን በምን አይነት መንገድ በመጠቀም በአህጉራቸው የጤና አገልግሎትን ማሻሻል እንዲችሉ አሳስቧል። ቢልጌትስ ከ20 ዓመት በኋላ 200 ቢሊዮን ዶላር ይደርሳል ተብሎ ከሚጠበቀው ሀብት ውስጥ 99 በመቶውን ለመስጠት ማቀዱን ያስታወቀው ባለፈው ወር ነበር። የባለ ሀብቱ ቢሊንድ ሚሊንዳ ጌትስ ፋውንዴሽን በ2045 ስራውን ያጠናቅቃል። በአፍሪካ ህብረት ዋና መስሪያ ቤት በተዘጋጀው ስነ ስርዓት ላይ በቀጣዮቹ 20 ዓመታት ውስጥ ያለኝን ሀብት ሁሉ እንደማከፋፈል በቅርቡ ቃል ገብቻለሁ። አብዛኛው ገንዘብ አፍሪካ ውስጥ ያሉ ችግሮች እንድትፈቱ ለማገዝ ይውላል በማለትም ተናግሯል። ደቡብ አፍሪካ የጋዛ እርዳታ ማከፋፈያ ጣቢያ ላይ የተፈጸመውን ግድያ በማውገዝ አፋጣኝ ዓለም አቀፋዊ እርምጃ እንዲወሰድ ጥሪ ያቀረበች የእስራኤል ኃይሎች በጋዛ ራፋ አካባቢ በሚገኝ የምግብ እርዳታ ማከፋፈያ ጣቢያ አቅራቢያ የምግብ እርዳታ ለማግኘት በመጡ ሲቪሎች ላይ ጥቃት ፈጽመው ቢያንስ 31 ፍልስጤማውያን እንደተገደሉና ከ150 በላይ የሚሆኑት ደግሞ መቁሰላቸውን የጋዛ ጤና ሚኒስቴር አስታውቋል። ደቡብ አፍሪካ አስቸኳይና ገለልተኛ ዓለም አቀፍ ምርመራ እንዲደረግ የቀረበውን ዓለም አቀፍ ጥሪም ተቀላ ተቀላቅላለች። እስራኤል እንደ ወራሪ ኃይል ባለም አቀፍ የሰብዓዊ ሕግ መሠረት ሲቪሎችን የመጠበቅና እርዳታው በሰላም መድረሱን የማረጋገጥ ሕጋዊ ኃላፊነት አለባት ሲል የሀገሪቱ የውጭ ጉዳይ ሚኒስትር ገልጿል። ደቡብ አፍሪካ የተባበሩት መንግስታት የፍልስጤም ስደተኞች መጠለያና ሥራዎች ኤጀንሲ መገፋቱን አስመልክቶ ሁኔታው ባለም አቀፍ ሕግ የተከለከለ ነው፣ ረሃብ እንደ ጦር መሳሪያ መጠቀም ሊቆጠር ይችላል ስትል አስጠንቅቃለች ሲል ቢቢሲ ዘግቧል።